ስላሙ አለይኩም ወረህመቱላህ በረካቱ፣ ውድ የተከበራችሁ ለኛውኛ ቸናል ተከታታዮች ውድ ቤተሰቦቻቸን እንዴት ናቸሁ? ዛናቸው ወይ? ከብዙ ቆይታ በኋላ እንግህ ብቀለንላችኋል። ሰምታችኋል። እንግዲህ ገበሬ ጉዳይ እንደዚ ነው እና እንዴት ናችሁ? ውድ መጃብ ቀመሞች ውዶች ትዝታሚ ያለባችሁ እንግዲህ ያው እዩ ተመልከቱ። እያቀጣጠልነው መሬታችንን የወደፊትእርሻችንን እያቀጣጠል እያጎፋፈጥን ነው ማለት ነው። ገበሬ የሆናችሁ ታቁታላችሁ። እንግዲህ ሰምታችኋል። አሁን እሸት የለበትም። እሸት ደግሞ የምንበላበት ጊዜ ደግሞ ከጥቂት ወራት በኋላ እሸቱ ይዘን ከሽ እንላለን ማለት ነው እና እንዴት ናችሁ? ደህና ናችሁልኝ? አለሁላችሁ አልሐምዱሊላ። እንዴት ናችሁ? እስቲ ጉትን ላስቃኛችሁ ማለት ጫካ ጫካዋል። ከተማ ከተማ እንትሆን ጫካ ጫካ አላስጎበኛችሁ እና ይውላችሁ። እንግዲህ ባሉካየም ደግሞ ያው ተፍ ተፍ እያለ ነው፣ እሸት ሊያበላኝ ንፋሱ ሊያሰማችሁ ሊያሰማችሁም ይችላል። አለህ አለም እና አሁን ምን ሊያመጣ እንደሆነ እንጃ ወዲያ ይሄደ ነው መቀጣጠያ ነው መሰለኝ። እና የሁላችሁ እህቶቼ፣ ጓደኞቼ፣ ቤተሰቦቼ ያው እንግዲህ ክረምት ደረስ ደረስ ሲል ሰኔ፣ ግንቦት ምናምን እንደዚህ አገዷ ምናምኗ ሰብሰብሰብ እየተባለ ይቃጠላል። ይው ለችታ ልዩ ትመወላይ እዚህ ላይ እንግዲህ አሁን በቆሎቼ ሲደርስ ደግሞ ጎፈጥፈጥ እያደረግን እንድለምር ነው ማለት ነው። እሸቱ ሲደርስ ነው የምንመጣው። እሺ ሰምታችኋል። እና ለኩል ያህል እንግዲህ ያው ስዱ አድርጉልኝ። ለማንኛውም ያው እንግዲህ ባለፈው እንደነገርኳችሁ ባለፈው እንደነገርኳችሁ ማለት ነው ያው ዛሬ ምጥቀሟ ደረስ እያለች ነው እንግዲህ አላህ በሰላም እንዲገለግል ይሉ አርጉልኝ። ሁሉቼ ጓደኞቼ እንሻ አላህ እና እንዲዘራቸው አለ ሁሉቼ ናብሽሩልኝ። አጠር ያለች ቪዲዮና ለማንኛውም ሼር ሼር አድርጎ ማስታወቂያም እዩልኝ። ሼር ሼር አርጉልኝ። አበረታቱን ማለት ነው። ሌላ ቪዲዮ እንመጣለን።